ዳዊትና ግዙፉ ጎልያድ። ከረጅም ዓመት በፊት በእስራኤል ሀገር ቤተልሔም በምትባል መንደር አውራጃ የሚኖር ዳዊት የተባለ ልጅ ነበር። ታዲያ ዳዊት ከስምንት ወንድሞቹ የመጨረሻ ልጅ ነበረ። ዳዊት እንደ ማንኛውም ትንሽ ልጅ አልነበረም፤ ይልቁኑ የአባቱን በጎች የሚጠብቅ ታማኝ አገልጋይ፣ ታዛዥ ልጅ ነበር። ታዲያ ትንሹ ዳዊት የአባቱን በጎች ለመጠበቅ ሲል ውሎና ዳሩ ከበጎቹ ጋር በሜዳ ላይ ነበረ። የአባቱ በጎች ምንም እንዳይነካቸው ተግቶ ይጠብቅ ነበር። ነገር ግን የትንሹ ዳዊት ውሎ እንዲህ ቀላል አልነበረም። አብሶ አንዳንድ ወቅቶች ላይ ድቦችና አንበሶች የአባቱን በጎች ነጥቀው ለመብላት ይመጣሉ። ነገር ግን ትንሹ ዳዊት እነሱን ለመመከት የያዛት ወንጭፍና ምርኩዝ ከእግዚአብሔር እርዳታ ጋር የማይበገሩትን እኚህን ጠንካራ የዱር እንስሳት ያሸነፍ ነበረ። ከበጎቹ ጋር ካልሆነ ልባሙ ዳዊት በተመስጦ ሆኖ የሚወደውን በገና ይደረድር ነበር። በገናውን ጥሩ አድርጎ ይደረድር ስለነበር ወፎቹ እንኳን ሳይቀሩ በተመስጦ ነበር የሚያዳምጡት። አንድ ቀን አስተዋዩ ሰው ሳሙኤል ዳዊትን ይጎበኛው ዘንድ የነዳዊት ቤት ይመጣል። ለቅዱሱ ሳሙኤል እግዚአብሔር አምላክ ዳዊት የእስራኤል ንጉሥ እንደሚሆን ነግሮታል። ለዚህም ነው ሳሙኤል ሕፃኑ ዳዊትን የቀባው። ይህ ማለት ዳዊት በእግዚአብሔር ዘንድ ለትልቅ ነገር ታሽቷል ማለት ነው። ይህ እንዳለ ሆኖ በዛው በነ ዳዊት መንደር አቅራቢያ ትልቅ ችግር ተፈጥሯል። ችግሩ ደግሞ ችግሩ ከዕለት ወደ ዕለት መባሱ ነው። እስራኤልና የእስራኤል ጠላት የሆነችው ፊልስጢም ጦርነት ለማድረግ በዝግጅት ላይ ነበሩ። ነገር ግን ፊልስጢሞች እጅግ በጣም ግዙፍ የሆነ ስሙ ጎልያድ የተባለ የጦር አርበኛ ነበራቸው። ጎልያድ ከማንም የረዘመ ረጅም፣ ከድብ የጠነከረ ጉልበት የነበረው ሰው ነበር። ታዲያ ጎልያድ ለእስራኤላውያን ትልቅ ጭንቀት፣ ለፍልስጤማውያን ደግሞ ትልቅ ኩራት ነበረ። እስራኤላውያን ጠንካራ ብለው የላኩበትን ጦረኛ እንደ ቀላል ያሸንፍ ነበር። በዚህ የተነሳ ሁሉም እስራኤላውያን ጦረኞች ጎልያድን አብዝተው ይፈሩት ነበረ። ታዲያ አንድ ቀን ትንሹ ዳዊት በጦር ሰራዊት ውስጥ ላሉ ወንድሞቹ ስንቅ ሊያደርስ ወደ እስራኤል ጦር ሰፈር ይሄዳል። ልክ ጎልያድንም ሲያየው ሰዎች እሱን መፍራታቸው አስገረመው። እንዲህም አላቸው፣ ከጎልያድ ጋር ፍልሚያ ገጥማለሁ። እግዚአብሔር አምላክ በዛ ሜዳ የአባቴን በጎች ስጠብቅ ለአንበሶችና ለድቦች አሳልፎ አልሰጠኝም፣ ይልቁኑ ጠበቀኝ እንጂ። አሁንም እርሱ ይጠብቀኛል። ንጉሱም ለትንሹ ዳዊት የጦር ብረት ልብስ ሰጠው። ነገር ግን ከዳዊት አቅም በላይ ስለነበረ፣ ስለዚህ ዳዊት ወንጭፉንና አምስት ጠጠሮችን ብቻ ለመያዝ ወሰነ። ጎልያድን በንዴት ሊያጠቃ ወደ ዳዊት ሲመጣ ዳዊት ጠጠሮቹን ወንጭፉ ስከቶ ወደ ጎልያድ ሰነዘረው። ጠጠሮቹ በአየር ተንሳፈው የጎልያድን ራስ መቱት። ታላቁ ጎልያድም መሬት ላይ ተዘረረ። ታናሹ ዳዊትም አሸነፈ። ከዳዊት የምንማረው ምንም ያህል ታናሽ ወይም ትንሽ ብንሆን ትልልቅ የሚባሉ ችግሮችን ፈጣሪን በማመንና በይቻላል ስሜት ማሸነፍ እንደምንችል ትንሹ ዳዊት ታላቁን ጎልያድ ረትቶ አሳይቶናል እና ወጣቱ ዳዊት እስራኤል ላይ ከነገሱ ታላቅና እግዚአብሔርን ከሚወዱ ነገስታት አንዱና ቀደምት ሆነ። እግዚአብሔርም ንጉሱን ዳዊት እንደ ልቤ ብሎ ፍቅሩን ገልጾለታል።